ካወኩሽ ጊዜ ጀምሮ ስለ አንቺ ብዙ ነገር አስባለሁ። ስለ ቤዚ አውራ በባል አፌን ከፍቼ የማወራው በጣም ብዙ ነገሮች አሉ። አንቺ ለእኔ ወንሽልኝ፣ አንቺ ለእኔ ያደረግሽልኝ ከአእምሮ በላይ ለእኔ ከቃል በላይ ዛሬ ይሄ ቀን ሆኖም ማረኝ ነው። አይኔ መጨፈኒ ሆኖ ያንተ ድምጽ ቃላቶችህ እየዞረብኝ ነው። ምንድን ነው አላቃ። ማለት አይንሽን ስትገልጪ የምታዩ ነገር አይንሽን ስትከልቺ የሚሆነው ነገር ምን እንደሚፈጠር አላቃ። እስከዚችኛዋ ሰዓት ድረስ ግን እኔ በጣም ደስተኛ ነኝ፣ አንቺን ስላገኘው ፈጣሪ አንቺን ስለሰጠኝ በጣም እድለኛ ነኝ፣ በጣም አንዳንዴ ፈጣሪ እኔን እረስቶኛል፣ ትቶኛል ብያወራ ነበር። ግን ፈጣሪ የጊዜ አምላክ ነው፣ በጊዜው ደግሞ ውብና ድንቅ ይሰራል። እና አንቺን ውብና ድንቅ ጣፋጭ አርጎ ሰርቶሻል እንዳትግልጭ እንዳትግልጭ ምን አለ በሆነ ብዬ ተመኘው። ማርያምን ተመኘው ምን አለ በሆነ በተሳካልኝ ብዬ ተመኘ። ግን ምንም ማድረግ አልችልም፣ ላደርገው እንዳትፈሪ እንዳደነግጪ ምንድን ነው? ጣፋጭ ወይ? እንዳከፍች አይኝ ልገርጽ፣ ጨነቀሽ? አዎ፣ ምን እየተሰማሽ ነው እንዴ? ከንፈረሽም እየተንቀጠቀጠ ነው። ምን ሆነሻል? ልቤ እየመታ ነው። ጨለማው ያስፈራል። ምንም እንዳይጠብሽ ምንም ከባድ ነገር አለ። እኔ ጣፋጭ ውዴ፣ ማለት ይሄ ነገር አካበድኩት፣ በጣም ትልቅ ነገር አደረኩት። ምንም ችግር የለብኝም፣ ግን መጨፈን ይነ የሆነ ያስፈራል። እንትን ነው እንጂ በብዙ ነገር ተፈትነሽ ያለሽ ሴት ስለሆነሽ ይህ ነገር ደግሞ በጣም በብዙ ነገር ተፈትኖ ያለፈ ነገር ያን ነገር ደግሞ አንቺን ይገልጽሽ እና

ምን ነው የምርህ ነው? ምናምን ለምን ትኛለሽ በዚህ ሰዓት? መቼም አልቀልድም እኮ ታገኛለሽ። ምን ማለት ነው ታገኛለሽ? ጥያቄ እኮ ማለት ቀለል አድርገህ ታገኛለሽ አልኩህ። አቀለልኩ። ምን ነው ማካበር ነበረብኝ። አይ ኖ ማካበር ሳይሆን በዚህ ሰዓት አልጠበቅኩትም። መንበርከክ አለብኝ አይ እንደዚያ ሳይሆን መንበርከክ ሳይሆን የሆነ ስክብክብ ነው ያለብኝ። በቃሽ ምንም ፍራንክ ላንቺ ግን ምንድን ነው

ከአንቺ አይበልጥም። ይህ ሲያንስብሽ፣ እስከዛሬ አብረሽኝ ለነበርሽው ከዚህ በኋላም አብረሽኝ ይሄ ለአንቺ ትንሹ፣ ከዚህም በላይ ባደርግልሽ ታስበኛ ምንድን ነው ግን ከዚህ የሚበልጠው ነገር አልሰጠሽም። ከዚህ የሚበልጥ ነገር ደግሞ ብትሰሚ ምልትኝ ነው፣ አይቻልም። እኔን ነቅዬ አላውቅም፣ ግን ለመጀመሪያ ጊዜ ብነቅል ወደድሽው። በጣም በጣም ነው የሚያምረው አፋቴ

አይቻለም ማልቀስ አይቻለም ተረጋጊ በቃ ከዚህ የበልጠው ነገር አልሰጠሁሽም እኮ ግን ምንድን ነው አይ ተረጋጊና እንደዚህ አንተ ረጋጋ። አዎ፣ ከበደኝ የሚባለው ሰውነት የሚከብደው ነገር ከበደኝ። አዎ እንደውም ለዚህ ነገር እንደውም እኔ መንበርከክ ካለብኝ ለአንቺ ክብር ማሞረኝ እያስጠነቀቀኝ ነው። እንትን ቀለበት ላ ትችልሽ ምናምን አ እኮ እሺ ለምንድነው የምትበረከከው? ይሄ የጣፋችሁ እናት ለምን ተንበረከክ መሰጠች ነገር ስላለ ማለት ብቻዬን በጣም ብዙ ደስተኛ ለመሆን በጣም ብዙ ነገር ለማድረግ፣ በጣም ብዙ ውሳኔዎችን ለመወሰን በጣም ረጅም ርቀቶችን መጥቻለሁ። ከአንቺ ጋር በሆንኩባቸው ጊዜያቶች ደግሞ የበለጠ አንቺን እንዳስብ፣ አንቺን እንድወድ፣ አንቺን እንዳፈቅር እና ቆይ አዳምጪ አንድ ብቻ አዳምጪኝ። እሺ በማርያም እሺ፣ በማርያም አዳምጪኝ። እሺ፣ እሺ፣ እሺ፣ እሺ። በጣም ብዙ ነገሮችን አሳለፍኩ። ብዙ የተከፋውባቸው፣ ብዙ ያዘንኩባቸው፣ ብዙ ያለቀስኩባቸው ቀናቶች አሉ። ከአንቺ ጋር ግን የሆንኩባቸው ጊዜያቶች በህይወት የማይረሱ ጠባሳዎች፣ የማይረሱ ማህተቦች በጣም ብዙ ነገር አቅሽ እና ቃሉን ስጠራው ቀለል አድርጌ አይደለም። ከራሴ ጋር በጣም ብዙ ጣውረዶችን አስቤ በጣም ብዙ ነገሮችን አድርጌ ላንቺ ያለኝን ስሜት ለመደበቅ ሞከርኩ። ከዚህ በላይ ግን መቀጠል አልቻልኩም። በጣም አፈቅርሻለሁ እና በህይወት የምወስናቸውን ውሳኔዎች አንቺ እንድትኖሪበት በማደርጋቸው እያንዳንዱ ነገሮች፣ እያንዳንዱ እርምጃዬ አንቺ እንድትቀድሚ እንጂ ከጎኔ እንድትሆኝ የትዳር አጋሬ የወደፊት ሚስቴ፣ አላቅም ከአንቺ ጋር ረጅም ነው ማስበው። ከዚህ በፊት ተሰምቶኝ የማያውቁት ስሜቶች ከአንቺ ጋር ሲሆን ይሰማኛል። እስከማገኘሽ ይጨንቀኛል። ቶሎ ቶሎ ትናፍቅኛለሽ። መጥፎ ነገር አስለምርሽ። ያ ነገሮች አንቺን እንዳፈቅር አደረገኝ።

አይደለም እያስጨነከኝ ነው። እያዳመጥኩህ እኮ ነው፣ ግን እኔንም እያስጨነከኝ ነው እኮ። እንድጨነቅ ፈለክ? እንደዚህ መሆንህን አቁም። ምን እያሆንክ ነው? ምን እያሆንክ ነው እኮ። ቀና ብለህ አናግረኝ። ምን እያሆንክ ነው? ይሄውልሽ ምናምን እንድትለኝ አይደለም። ማለት ልክ ነህ። ከምን ሆነህ ነው የወደፊት ሚስቴ እንድትሆኝ እፈልጋለሁ። ማለት ምንድን ነው? ሚስቴ ልጆቼ እናት እንድትሆኝ እፈልጋለሁ። ጓደኛዬ፣ የምር በጣም እያስደነገጥከኝ ነው። ያለኸው ምን እያልክ ነው? ቀላጣሽ አልፈለግም ማለት ያጣሽ። እኔም እኮ ላጣ ካልፈለገኝ ነው። ከአንቺ ሌላ ሴት ማሰብ አልቻልኩም። ከአንቺ ውጪ ሌላ ነገር ማሰብ አልቻልኩም። ብቻዬን መውሰናቸውን ውሳኔዎች እንዳለ እንድትጋሪኝ እፈልጋለሁ። አብረሽኝ እንድትሆኝ እፈልጋለሁ። አሁን ከነበረ ደስታ የበለጠ ደስተኛ እንድንሆን እፈልጋለሁ፣ ጣፋጭ እኔ ሁሌም ላስደስትሽ ነው ፈልገ ደስደስተኛ ያለኩ። ግን እኔ እንጃ ማለት እኔ ለቅም አንተን መጉዳት አልፈልግም። ለአንት ሊሆነማ ይሁን ምላሽ መስጠት አልፈልግም። ወይ አንተን ማሳዘን አልፈልግም። ምንደምልክ አይደለም፣ ችግሩ አይደለም። እንደዚህ ሆነ እንደዚህ አድርገህ እኔ አንተን ልብ መስበር እኔ አንተን ማሳዘን አልፈልግም፣ እንዲሰማክም አልፈልግም። ማለት አጥካለ ሁሉ ነገር ከነቀዋለ ግልጽ ነኝ። ግን እኔ እንጃ ማለት እኔ የምትወደድ ሰው አይደለም፣ ወይም የምትፈቅድ ሰው አይደለም እያልኩ አይደለም። ወይም ደግሞ ያንተን ስሜት እኔ ያለሁት ለማጣጣል አይደለም። የምን ላንጣጥ ይሁን ላጣጥ ልብክ ፈልጌ ወይም ምን ቢልልክ ፈልጌ ምናምን አይደለም። የሆነ በመነግርክ ነገር አይደለም። የእውነት እንደዚህ እንድትሆን አይደለም። በእኔ የተነሳ ምንም ነገር እንድትሆን አልፈልግም። በእኔ የተነሳ እንድትጎዳ አልፈልግም። የሆነ በእኔ የተነሳ እንዲሰማክም አልፈልግም እኮ አይደለም። እኔ እንጃሁ ላይ እንደዚህ አልጠበኩትም። እንደዚህ ትለኛለክ ብዬ አልጠበኩኝም። የሆነ ያልጠበኩት ቃል ባልጠበኩት ሰዓት እና እሺ ብለክ ቢያንስ እደሰታለሁኝ፣ ግን ደግሞ እሺ ሳለልቅ ስቀር እሺ እንደው አለልቅ ሳስበው ልብክን እንደምሰብሮ ሳስበው ደግሞ በጣም አዘንኩኝ። አትሰብሪኝም አይደለም አልችልም። አንተ የምር አይደለም እኔ አብሬክ አልችልም። በቃ ለምንድን ነው ምናምን ነገር፣ በቃ አንተ ከማንም ጋር ስትሆን ደስ አይለኝም። እወድሃለሁ ግን እኔ እንጃ አላውቅም። በቃ ምንድን ነው ችግሩ? በቃ ወይ ችግሩ ወይ እንደዚህ ምናምን እንድትለኝ አይደለም። ምንድን ነው ችግሩ? ነው መሆን አልችልም የምልልኝ ነው። መሆን አልችልም። እንደዚህ እንድትሆን አልፈልግም። ድጋሚ እንድትጎዳም አልፈልግም። አኳኳጂ እንደ ምንድን ነው ችግሩ? ነው እኮ ራሴ ተወቃሽ እንዳድርግ፣ በቃ ራሴን ባንቲ የተነሳ እንድወቅስ፣ ወይ ምን ነገር እንደሆነ አታድርገኝ። እንደዚያ መሆን አልፈልግም። በአንተ የተነሳ የሆነ ነገር መሆን አልፈልግም። በእኔ የተነሳ የሆነ ነገር እንድትሆን አልፈልግም እኮ። አብረሽኝ እንድትሆኝ ነው ፈልገው እኔ መሆን አልችልማ። ብዙ የምንደሰትባቸው እንግዲህ ለምንድነው ማጥፋት ነው? በጣም ጨነቀኝ ነው መሆን አልችልም። ነው እኔ የምጠየቅህ ስህተት ነው እኔ የምጠየቅህ ስህተት አይደለም፣ ግን በቃ አሁን ጊዜው አይደለም። እኔ አንተ ማሳዘን አልፈልግም። ያልተረዳኝ ነገር ምን፣ አንተ ማሳዘን አልፈልግም። የምር አንተ ማሳዘን አልፈልግም። ኳታስ አይሰኝ መቁለም ትንም ታሳዝን ኩክ ነው። ምክንያቱም አብሬክ ሎን አልችልም። ለምን አብሬክ አልሆነም? በቃ ምክንያት የሌ በሌለበት አብሬክ ሎን አልችልም። አልችልም እኮ ነው በቃ የእውነት አብሬክ ቢሆን አብሬክ እንደዚህ ምናም በጣም ደስ ይላል ነበር ግን እናንተን መጉዳት አልፈልገም። በቃ የሆነ ሁሉ ነገር እንዲህ እንዲህ ብዬ መናገር የማልችላችሁ ነገሮች አሉ እና ሁሉ ነገር ልነግርህ አልችልም። ወይ ለምን? እሺ ተማሪ ለምን አብረሽ ነው? እሺ እኔ እኮ አብሬ በጓደኝነት እኮ ነው። ኮ ይሄን ሰሚቲ ሊሰማው ይችላል ብለሽ እንኳን ጥቂት እንኳን ማሰባጭ እኔ ከአንተ ጋር ስሆን ደስተኛ ስለምሆን ከአንተ ጋር ስሆን ደስ ስለሚለኝ ይሄን ነገር አስቤ አላውቅም። ከእኔ እንደማትለይ ነው የማውቀው። እንደዚ እንድትሆን አይደለም ስሞኝ። እኔ አንተን መጉዳት አልፈልግም። ቀን ምንም ሰማሽ ነገር የለም ማለት ምንም ሰማሽ ነገር የለም እኔ ለምን ደሞ አይሰማኝም? ካንቺ ጋር እንደዚህ በመሆን ሊሰማው ይችላል ብለሽ እንኳን ጥቂቱን ተመጣጣኝ። በቃ ማለት እኮ ለምን ሰምታን ሻክተን፣ አንተ ድጋሚ እንድትጎዳ አልፈልግም። በቃ የሆነ ድጋሚ ሌላ ነገር ውስጥ እንድገባ ድጋሚ የሆነ ቁስል ምናም በአንተ ላይፍ ውስጥ እንዲኖር አልፈልግም እኮ፣ እንዲሰማ ካልፈልግም ያንን ቁስል እንሽረሽ እኮ አብረሽኝ እንድትኝ እንድትለኝ አልፈልግም። አብሬክ መሆን አልችልም። አብሬክ መሆን በጣም ደስ ይለኛል። ለምን አልችልም በቃ ለምን ይሄ ሁሉ ነገር ለምን ይሄ ሁሉ ደስታ ሰጠሽኝ? ለምን ይሄ ሁሉ ነገር በቃ ነበር በጊዜው በቃ ደስታ ያስፈልግህ ነበረ። የምር ደስታ ያስፈልግህ ነበረ። እንደዚህ እንድትለኝ አልፈልግም። ደስታ ያስፈልግህ ነበር የምር። እንደዚህ እንድትሆን አልፈልግም። እንደዚህ እንድትሆን አልፈልግም። እራሴን ነው እኔ የምቆጫው። ቁጭ ብለህ አይደለም እኔ እንደዚህ ሆነን አብረን መሆን አንችልም? አብሬክም መቆየት አልችልም፣ ለምን እሺ ቆይ አብሬክ መቆየት አልችልም ለምን እናት ለምን ተስጨነቀኝ። በቃ ማፍቀር ስህተት ነው አይደለም? አይደለም፣ በቃ ስህተት ነው አይደለም? ግን እንጃ። በቃ ተረድቼ ካለው፣ በአንተ በኩል ያለውን ነገር ተረድቼ ካለው፣ ቁጭ ጥፋቱ ከኔ ነው አይደለም? በቃ ጥፋቱ ከኔ ነው። እኔ እንደዚህ ነው ብዬ ማውራት አልፈልግም። የምር ከዚህ በላይ አንተ የማሳዘንም አልፈልግም። ምንም ነገር በቃ የሆነ ነገር እንድታዘን የሆነ ነገር እንዲከፋክ ምንም ነገር አልፈልግም እኮ አይደለም። ከነገርም ማጥቶኝበት ምክንያት ምንድን ነው አይደለም። አንተ ብዙ የማታውቃቸው ነገሮች አሉ። በቃ እንዲህ ነው ብለህ እንድታስጨንቀኝ አልፈልግም። ምንድነው? እኔ እኮ ከአንቺ የተደበቀ ምንም ነገሮች የሉም። እኔ ለአንቺ የምደብቅሽ ነገር አለ ምንም ነገር የለም ግን በቃ እንድትጠይቀኝ አልፈልግም እንዲ ነው ብዬም ልነግርህም አልችልም ምንድን ነው የሚሆንሽው ነገር ለምን እንድታለቅሽ አይደለም አይደለም እሺ አላልኩሽም እሺ አልፈልግም ማለት ስለ እኔ ሰማሽው ስለ እኔ ያወቅሽው ነው ምን እያደረግሽ ነው ምንድነው? አይገባኝም። ማለት ተይው እንጂ እናት፣ ምንድነው የሚሹ? ንገሪኝ እሺ። ለምዶም አይገባሽ ለምዶም፣ ምንድነው የሚሹ? እናት በቃ እግዚአብሔር አታስጨንቂ። እሺ መጠየቂ ነው ስህተቱ፣ አይደለም። እንደሱ ስህተት እንዲሰማ አልፈልግም። በቃ እሱ አልፈልግም። ምንድነው ያደረኩት? እሺ ጥፋት፣ እሺ ምንድነው? ምንም ጥፋት። ከኔ ጋር መሆን አትፈልጊ? እንደሱ አይደለም። በቃ ነገሮች አሉ

ሊመሽነው አድማሱ ጠቆረ፣ የልቤ ትርታው ጨመረ።